ዛሬ የዓለም ሁሉ ትኩረት እሷ ላይ ስለሆነውና አስገራሚ ስለሆነችው የቃል ኪዳን ምድር እስራኤል አንድ ነገር ልናዋጋችሁ ወደናል። እስራኤል እንደ አዲስ ሀገር ሆና ከተመሰረተች ከ1940 ዓመተ ምሕረት ጀምሮ በብዙ መከራዎችና ጦርነቶች ውስጥ አልፋለች እያለፈችም ትገኛለች። ይቺ በብሉይ ኪዳን ዘመን እግዚአብሔርን በማምለክ የክርስትናን እርሾ የጣለች ሀገር በበደለችው በደል ምክንያት ለተደጋጋሚ ጊዜያት በእግዚአብሔር የፍርድ ዙፋን ቋሚ ቅጣቷን ተቀብላለች። ለምት ዓመታት በባርነት እስከ መንገላታት ገዳይ እስከሚባል መቅሰፍቶችም ብዙ አሳልፋለች። ነገር ግን እግዚአብሔር ለአባቶቻቸው ስለማለላቸው ኪዳንና ተስፋ እስራኤልን ፈጽሞ ይተዋ ዘንድ አልወደደም። ዛሬ ምንም እንኳ ይቺ ሀገር ያለምን ሁሉ ኃጢአት ያጠብ ዘንድ የመጣውን መሲህ ሰቅላና ገላ አልቀበለውም አሻፈረኝ ብትልም፣ የምረቱን አይኖች ከዚች የቃል ኪዳን ምድር ያላረቀ እግዚአብሔር ሀገሪቱን በብዙ ጠላቶችና ባላንጋራዎች ተከባ እንኳን እስከ ጊዜው ድረስ በልዩ ጥበቃው ይከልላታል። ያጠፋት ዘንድ የሚቻለው የለም። እናም ዛሬ በመጽሐፍ ቅዱስ ትንቢቶች መሠረት ለምንድን ነው እስራኤል የማትጠፋው? እስራኤል እንደማትጠፋ የሚያሳዩ ስድስቱ የኢየሱስ ክርስቶስ የተናገራቸው ፍንጮችና የነቢያት ትንቢቶች። አንደኛ፣ በእስራኤል ላይ ያለው የእግዚአብሔር ጥበቃ። በሕዝቅኤል ምዕራፍ 38ና 39 ላይ እንደሚናገር እንደ መብረቅና ምድሪቱን እንደ ደመና የሚከበው የሰሜናዊ እስራኤልን መወረር የሚገልጽ ሲሆን በዚህ እስራኤል በጠላቶቿ ከበባ ውስጥ እንደምትቀመጥ ያስረዳናል። ሆኖም እዚህ ጋር ትንቢቱ እንደሚገልጸው እግዚአብሔር እስራኤልን ለመታደግ በመካከሏ እንደሚገባ ይገልጻል። ሕዝቅኤል ምዕራፍ 38 ቁጥር ስምንት ጀምሮ ሰዎች ይህንን በእግዚአብሔር የመጨረሻዎቹ ቀናት ለእስራኤል የሚደረግ ጥበቃ ሐሳዊ መሲ በመካከለኛው ምሥራቅ የሚያደርገውን የሰባት ዓመት የሰላም ስምምነት እንደሚመለከት ይናገራሉ። በዚህ ጊዜ አይሁዶች ቤተ መቅደሳቸውን ገንብተው በምድራቸው ላይ በሰላም ይኖራሉ። የእግዚአብሔር በትር በእስራኤል ጠላቶች ላይ የሚሆነው ከዚህ በኋላ እንደሆነ ይነግረናል። በሕዝቅኤል ምዕራፍ 38 ላይ ስለ ጎግና ማንጎግ ይነግረናል። ጎግ የሚለው ስም ሲሆን ማንጎግ ደግሞ የሚመጣበትን ምድር ነው። መጽሐፍ ቅዱስም ይህንን ሁሉ በመጨረሻው ዘመን የሚሆን እንደሆነ አስቀምጧል። በተጨማሪም በእስራኤል ላይ የሚደርስባትን ጥቃት ከሰሜን በኩል የሚመጣው እንደሆነ በመጽሐፍ ቅዱስ ይነግረናል። በነገራችን ላይ ጎግ ብቻውን አይደለም የሚመጣው አብረውት ሌሎች ሀገራት ይመጣሉ። አንዳንድ የመጽሐፍ ቅዱስ ሊቃውንት የሕዝቅኤል ምዕራፍ 38ቱን ጋሜር ጀርመን ናት ሲሉ፣ ቴርጋሞን ደግሞ ቱርክ ናት ሲሉ ይገልጻሉ። እነዚህ አራት እስራኤልን የሚያጠቁበት ምክንያቶች እንድትጠፋ ከመፈለግ እንደሆነ የታመነ ነው። ይህም አዲስ ሐሳብ አይደለም፣ ምክንያቱም ዛሬም በመካከለኛው ምስራቅ የሚገኙ አብዛኛዎቹ ሀገራት እስራኤልን የሚጠሉ ናቸው። እሱ ብቻ ሳይሆን ከቀጠናውም ሆነ ከቀጠናው ውጭ የእስራኤል ወዳጅ ሀገራት ሁሉ እንደ ጠላት ይቆጥራሉ። እግዚአብሔርም ይህንን ወረራ እርሱ ማን እንደሆነ ያውቁ ዘንድ እንደሚፈቅድ ተናግሯል። ይህም የሚሆነው በወረራው መካከል የሚያደርገው ጣልቃ መግባት እንደሆነና ጽድቁም እንደሚገለጥ የሚያሳይ ነው። ሕዝቅኤል ምዕራፍ 38 ቁጥር 8 እንደዚህ ይላል። ከብዙ ቀን በኋላ ለጦርነት ትጠራለህ። በኋለኛው ዘመንም ከጦርነት ያገኘሁን ሕዝቧ ከአያሌ አህዛብ መካከል ወጥቶ የተሰበሰበውን ለብዙ ጊዜ ባድማ በነበረው በእስራኤል ተራሮች ላይ የሰፈረውን ወገን ትወራለህ። ከህዝቦች መካከል ወጥተው አሁን ሁሉ በሰላም ይኖራሉ። በዚህ ቃል መሰረት የታላቅ የሆነ ፍንዳታ ምናልባትም የኒውክሌር ኃይል ሊሆን ይችላል። ከዚህ ጥፋት በኋላ ፍርሃትና ግራ መጋባት በምድር ላይ መንገሱ ተከትሎ እግዚአብሔር በወራሪዎች ላይ ሰይፍን ይመዛል። የወራሪ ሀገራት ትብብር የሆነው በተለይም ጎግና ማንጎግ ላይ የሚደርሰውን ታላቅ ጥፋት ያስረዳናል። በዚህም እነዚህ ሀገራት ወይም ጎግ ያላቸውን ኃይል ሁሉ በእግዚአብሔር ከንቱ ይሆናል። ወራሪው ኃይልም በእስራኤል ውስጥ ይቀራል። እግዚአብሔርም ከሰማይ ሰዓት እልኮ ጎግና ምድሪቱን ያጠፋል። በሕዝቅኤል የተነገረው ትንቢት በዮሐንስ ራእይ ምዕራፍ 19 ከ17 እስከ 18 እንደዚህ ይላል። ቀጥሎም አንድ መልአክ በፀሐይ ውስጥ ቆሞ አየሁ። እርሱም በሰማይ መካከል ለሚበሩ ወፎች ሁሉ እንዲህ ሲል በታላቅ ድምፅ ጮኸ። ኑ ወደ ታላቁ የእግዚአብሔር እራት ተሰብሰቡ የምትሰበሰቡትም የነገሥታትን ስጋ፣ የጦር አዛዦችን ስጋ፣ የብርቱ ሰዎችን ስጋ፣ የፈረሶችንና የፈረሰኞችን ስጋ እንዲሁም የሰዎችን ሁሉ ይኸውም የጌቶችንና የባሮችን የታናናሾችንና የታላላቆችንም ስጋ እንድትበሉ ነው። በሕዝቅኤል የተነገረው ትንቢት ከዚህ ጋር የሚመሳሰል አይነት ይዘት አለው። ይሁን እንጂ ሁለቱም ስለተለያዩ እውነት የሚያወሩ ናቸው። ምክንያቱም ራይ ላይ ያለው ስለ አርማጌዶን ጦርነት የሚያወራና ጎግና ማንጎግ ጦራቸውን ከአራቱ ማዕዘን የሚሰበስቡ ሲሆን፣ በሌላ በኩል ሕዝቅኤል ላይ ባለው ግን ሰራዊቱ የሚሰበሰበው ከሰሜን እንደሆነ ይገልጻል። በተጨማሪም በራይ ላይ የተገለጸው ጎግና ማንጎግ ሁነት የሚሆነው ከሺ ዓመታት ንግስና በኋላ ሲሆን በሕዝቅኤል ላይ የተገለጸው ግን ከሺ ዓመቱ ንግስና በፊት ነው። እስራኤል ጌታችን ኢየሱስ ክርስቶስን ባለመቀበል አስቀድሞ ከሰቀለችው በኋላ የእስራኤል የትንቢት ሰዓት ቆጠራ መቆጠሩን አቁሟል። ነገር ግን በመጨረሻው ዘመን የእስራኤል ዘመን ቆጠራ እንደገና ይጀምራል። እግዚአብሔር እንዲህ ይላል፣ በመጨረሻው ዘመን እስራኤል ትድግናን ታገኛለች። እስራኤል ኢየሱስን ስትቀበል እግዚአብሔር በልባቸው ውስጥ በመንፈስ ቅዱስ ይሰራል። እናም ሁላችንም ስለ ኢየሩሳሌም ሰላም እንጸልይ። ለአሁኑ እስራኤልም የሚሆነውን የሮሜ ምዕራፍ 10 ቁጥር 12 እስከ 13ን ያለውን ጥቅስ እናስብ። ጥቅሱም እንደዚህ ይላል በአይሁድና ባሕዛብ መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና የሚለምኑትን አብዝቶ ይባርካል፣ የጌታን ስም የሚጠራ ሁሉ ይድናል ይላል። ሁለተኛ፣ በብዙ የጠላቶች ጥቃት ልትጠፋ አለመቻሏ። እስቲ ስዕል ለመሳል ሞክሩ! በጠላቶቿ ስለተወረረች ከአሜሪካው ኒውጀርሲ ስምምነት ትንሽዬ አገር ይቺ ሀገር ላለፉት 2000 ዓመታት ጠፍታ አቧራ ትሆናለች እስከሚሏ ድረስ ተጠቅታለች። ግን የሚያስገርመው ነገር እዚህ ጋር ይመጣል። ይቺ ሀገር ዛሬ ድረስ መኖሯ ብቻ አይደለም፣ የሚያስገርመው ነገር አንድ ሰው ስለዚች ተአምረኛ ሀገር ከ2000 ዓመት በፊት እንደማትጠፋ በትክክል መናገሩ ነው። አሁን እስኪ 2000 ዓመታትን ወደ ኋላ ተመልሰን ወደ ባቢሎን ወንዞች ባህር ዳርቻ ልውሰዳችሁ። ሕዝቅኤል የተባለው ነብይ አንድ ታላቅ ራይ ተመለከተ። ሕዝቅኤል ምዕራፍ 37 ከ12 እስከ 14 ስለዚህ ትንቢት ተናገር እንዲህም በላቸው ጌታ እግዚአብሔር እንዲህ ይላል ሕዝቤ ሆይ መቃብሮቻችሁን ሁሉ እከፍታለሁ፣ ከውስጣቸውም አወጣችኋለሁ፣ ወደ እስራኤል ምድር መልሼ አመጣችኋለሁ። ከዚያም እናንተ ሕዝቤ ሆይ መቃብሮቻችሁን ከፍቼ ሳወጣችሁ እኔ እግዚአብሔር እንደሆን ታውቃላችሁ። መንፈሴን በውስጣችሁ አስቀምጣለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁ አስቀምጣችኋለሁ። ከዚያም እኔ እግዚአብሔር እንደሆንሁ እንደ ነገርሁትም ታውቃላችሁ፣ ይላል እግዚአብሔር። እዚህ ጋር እንደተገለጸውና ሕዝቅኤል እንደተናገረው በእግዚአብሔር ፈቃድ አጥንቶቹ ተሰብስበው ሰውነት በመፍጠርና ሕይወት በመዝራት ታላቅ ሰራዊት ሲሆኑ እስራኤልም በመጨረሻው ዘመን ስለ መኖሯ የሚያረጋግጥ የሆነ ትንቢት እንደሆነ ተቀምጧል። እነዚህ ከእስራኤል ቤት የሆነ አጥንቶች ምንም እንኳ ላለፉት 2000 ዓመታት እንደ አፈታሪክ ቢቆጠሩም በዚህ በሃያኛው ክፍለ ዘመን ግን የሚታዩ እውነቶች ሆነዋል። ጊዜው እጅግ ትክክለኛ ነበር እንደተተነበየው እናም የእስራኤል ቤት ተሰብስቦ እስራኤል የተባለች አገር እነሆ በ1948 ዓመተ ምህረት ተወልዷል። ኢየሱስም የእስራኤል ወደ ኋለኛው ዘመን መወለድ በዮሐንስ ወንጌል ምዕራፍ 5 ቁጥር 25 እንዲህ ሲል አስቀምጧል። እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል፣ አሁንም መጥቷል፣ የሚሰሙትም በሕይወት ይኖራሉ። የእስራኤል ዳግም መነሳት ፖለቲካዊ ሳይሆን የእግዚአብሔር ፈቃድ የሆነ ትንቢት ነው። ሶስተኛ፣ የእስራኤል ቤት ከዓለማት ዙሪያ ወደ ሀገራቸው መመለስ የእስራኤል ቤት ከሁሉም ዓለማት ወደ ተስፋዋ ምድር መሰብሰብ በማቴዎስ ወንጌል ምዕራፍ 24 ቁጥር 34 ላይ መላእክትም ከታላቅ የመለከት ድምፅ ጋር ይልካቸዋል፣ እነርሱም ምርጦቹን ከአራቱም ነፋሳት ከሰማያት ከአንዱ ዳርቻ ወደ ሌላው ዳርቻ ይሰበስባል። በዚህም ቃል መሰረት መላእክቶቹ ልክ በመለከት ድምፅ የተመረጡትን የእስራኤል ሕዝቦች ከአራቱ ማዕዘን እንደሚሰበስብ ገለጸ። ምንም እንኳ ይህንን ሐሳብ ስለ ቤተ ክርስቲያን ብቻ የተነገረ ነው ቢሉም አምላካችን ግን ይህንን የተናገረው ስለ አይሁዳውያን ከስደት መመለስ እንደሆነ በእርግጥም ግልጽ ነው። በተጨማሪም የዚህ የአዲስ ኪዳን ሐሳብ የሚደግፈው ሌላ ሐሳብ በብሉይ ኪዳን ኢሳይያስ ምዕራፍ 11 ቁጥር 11ና 12 ላይ እንደዚህ ይላል በዚያን ቀን ጌታ እጁን ዘርግቶ እንደገና የተረፈውን የህዝብ ቅሬታ ከአሶር፣ ከነገስታት ግብፅ፣ ከላይኛው ግብፅ፣ ከኢትዮጵያ፣ ከኤላም፣ ከባቢሎን፣ ከሐማትና ከባህር ጠፈር ምድር ይሰበስባል። ለመንግስታት ምልክት ያቆማል። ከእስራኤልም የተሰደዱትን መልሶ ያመጣቸዋል። የተበትኑትን የይሁዳን ህዝብ ከአራቱም የምድር ማዕዘን ይሰበስባል ይለናል። ይህ ትንቢት የሚያሳየው ወይም የሚያስረዳው ስለ እስራኤል ዳግም ምልሰት ሲሆን የመጀመሪያ መመለስ ከባቢሎን የሆነ ነበር። ይህ የሁለተኛው ምልክት በምድር ካሉ ሁሉም አገራት የሚሆን ነው። ይህም ከ1948 ዓመተ ምህረት የሚጀምረው የእስራኤል ሀገርነት መሆኑንና እኛ ቋሚ ምስክሮች ነን። አይሁዳውያን አንድ መቶ ከሚበልጡ ሀገራት ነው ወደ ተስፋዋ ምድር የተሰበሰቡት። ከቀድሞዋ ሶቪየት ኅብረት አንድ መቶ ሺህ የሚገመቱ አይሁዳውያን በአስር ሺዎች የሚቆጠሩ ፈላሻዎች በተለያዩ ተልእኮዎች ከኢትዮጵያ። የዚህን መሰብሰብ ተአምራዊ የሚያደርገው ነገር የሆነው ከ1700 ዓመታት መበተን በኋላ የሆነው እጅግ አስገራሚ ነው። ከጥንታዊ ጽሑፎች የተገኘ የኢብራይስ ቋንቋ እንደገና ከሞተበት ተነስቶ ሕያው ሆነ። በየትኛውም የዓለም ታሪክ ውስጥ ማንም ሕዝብ የሞተን ቋንቋ አስነስቶ ሞተባት በተባለው ምድር ውስጥ ብሔራዊ ቋንቋ አድርጎ አያውቅም ከእስራኤል በቀር። አራተኛ፣ እስራኤልና መከራዎቿ መጽሐፍ ቅዱስ እንደሚነግረን ቀጣዩ ጊዜ የፍርድና የመከራ እንደሆነ ይታመናል። በዚህ ታላቅ መከራ እስራኤል የፍርዱ መካከል ትሆናለች። በዚህም በእስራኤል ላይ የሚሆነውን ስንመለከት በመጨረሻው ዘመን የሚሆነው እንደሆነን እንረዳለን። ይህ ጊዜ በሰባት ዓመታት የሚቆይ ነው። በዚህ ጊዜም ዓለም በታሪኳ አይታው የማታውቀው መከራ ታያለች። ዳንኤል ምዕራፍ 12 ቁጥር 1 በዚያን ዘመን ስለ ሕዝብህ የሚቆመው ታላቁ አለቃ ሚካኤል ይነሳል። መንግስታት ከተመሰረተበት ጊዜ ጀምሮ እስከዚያ ዘመን ድረስ ታይቶ የማይታወቅ ታላቅ የመከራ ጊዜ ይሆናል። ነገር ግን በዚያን ጊዜ ስማቸው በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ ይድናሉ። በነቢዩ ዳንኤል የተነገረው ይህ የመከራ ጊዜ ለእስራኤል እጅግ ከባድ ነው። ይሁን እንጂ ትንቢቱ እንደሚነግረን በህይወት መጽሐፍ የተጻፉ ሰዎች ሁሉ ከዚህ መከራ እንደሚድኑ ይነግረናል። ስለዚያን ጊዜ ኢየሱስ በማቴዎስ ምዕራፍ 24 ቁጥር 21 ላይም እንዲህ ሲል ይነግረናል። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ሆኖ የማያውቅ ከዚያም በኋላ የሚስተካከለው የሌለ ታላቅ መከራ ይሆናል። እዚህ ጋር ኢየሱስ እንድንረዳው የፈለገ ነገር በዚያ ሰዓት ምን ያህል ከባድ መከራ ሊኖር እንደሚችል ነው። በተጨማሪ ዓለም ከተፈጠረ ጊዜ ጀምሮ ያልሆነና የማይሆን ታላቅ መከራ እንደሆነ ገልጾልናል። ነገር ግን ያለ ተስፋ ደግሞ አልተወንም። እናም እንዲህ ስለተመረጡት እነዚያ ቀኖች ያጥራሉ ይለናል። ይሄ በፍርድ ቀን እንኳን እግዚአብሔር ለሰዎች ያለውን ምሕረት የሚያሳይ ነው። አምስተኛ፣ ከሐሳዊ መሲህ ጋር ያለ ቃል ኪዳን። በመጨረሻው ዘመን እስራኤል፣ አንድ ወሳኝ ነገር በእስራኤል ይከሰታል። እስራኤል ከሐሳዊ መሲህ ጋር ቃል ኪዳን ትገባለች። መጽሐፍ ቅዱስ ይህንን በትንቢተ ዳንኤል የነገረን ሲሆን ይህ ስምምነት ከተደረገ በኋላ የመከራው ዘመን ጅማሮ እንደሚሆን ጨምሮ ይናገራል። በዚህም የመከራ ጊዜ እጅግ አስፈሪ ነገሮች ይህንን ቃል ኪዳን በተረዳን ጊዜም የእስራኤል የመጨረሻ ዘመን ሚና እንደሆነ ዳንኤል ምዕራፍ 9 ቁጥር 27 ላይ እንደዚህ ይለናል፣ አለቃው ከብዙዎች ጋር ለአንድ ሱባኤ ቃል ኪዳኑን ያጸናል በሱባዔው ምኩሌታ መስዋዕትና ቁርባንን ማቅረብ ያስቀራል። የታወጀው ፍርድ በእርሱ ላይ እስከሚፈስ ድረስ ጥፋትን የሚያመጣ የጥፋት ርኩሰት በቤተ መቅደስ ውስጥ ያቆማል። ይሄ ትንቢት ሐሳዊ መሲህ በብዙ ሰዎች ጋር እስራኤልን ጨምሮ የሚያደርገውን የሰባት ዓመት ስምምነት ያስረዳናል። ይህ ስምምነትም የሰላም ስምምነት ይመስላል። ሰዎች ከዚያ በኋላ በሰላም የሚኖሩ ይመስላቸዋል። ነገር ግን ያ ሁሉ ስምምነትና ሰላም የውሸት ነበር። ሐሳዊ መሲህ ከሰላም ስምምነቱ ጀምሮ ሌላ ቅድ ዘርግቶ ነበር። ይህ ስምምነት እጅግ በጣም ጠቃሚ ነው። የሰባቱ ዓመት መከራ ዘመን ጅማሮ በዚህ ይጀምራል። እናም እነዚህ ሰባት ዓመታት በመከራ በስቃይና በፍርድ የተሞሉ ናቸው። የመጀመሪያዎቹ ሶስት ዓመታት ከግማሽ ጊዜያት የተረጋጉና ሰላም ይመስላሉ። ነገር ግን ያ ሁሉ ሰላም አይቀጥልም። በሰባት ዓመቱ ግማሽ ሐሳዊ መሲህ ውሉን ይቀዳል፣ ስምምነቱን ያፈርሳል። ይሄም ማንነቱን በግልጽ የሚያሳውቅበት ይሆናል። በማቴዎስ ወንጌል ምዕራፍ 24 ከ15-16 እንደዚህ ይለናል፣ እንግዲህ በነቢዩ በዳንኤል የተነገረውን የጥፋት እርኩሰት በተቀደሰው ስፍራ ቆሞ ስታዩ፣ አንባቢው ያስተውል፣ በዚያን ጊዜ በይሁዳ የሚገኙ ወደ ተራሮች ይሽሹ። በዚህ ክፍል ላይ ኢየሱስ ስለ ትንቢተ ዳንኤል ተናግሯል። በጊዜው ስለሚሆነው አስፈሪ ነገር አስጠንቅቋል። በዚህም ሐሳዊ መሲህ እንደገና በተገነባው የኢየሩሳሌም ቤተ መቅደስ ላይ እጅግ አስነዋሪ ነገር ያደርጋል። የአይሁዳውያንም መሥዋዕት ያስቀራል። ሐሰተኛ አምላክንም በዚያ ያደርጋል። ይኸውም በእግዚአብሔር ላይ ታላቅ ስድብ ነው። የሶስት ዓመት ግማሹ የመከራው ጊዜ ጅማሮ ይሆናል ሁለተኛ ተሰሎንቄ ምዕራፍ 2 ከ3 እስከ 4 እንደዚህ ይላል ማንም ሰው በምንም መንገድ አያታላችሁ አስቀድሞ ዓመፅ ሳይነሳ ለጥፋት የተመደበው የዓመፅ ሰው ሳይገለጥ ያ ቀን አይመጣምና እርሱም አምላክ ከተባለና ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል ቅዱስ ጳውሎስ ሐሳዊ መሲህ ምን እንደሚመስል አስረድቶናል። በዚሁም ሐሳዊ መሲህ ራሱን ከየትኛውም አምላክ በላይ የሆነ ያክል ይሰማዋል። ሰዎቹም እርሱን እንዲያመልኩት ይሻል። በቤተ መቅደስ መካከል ቆሞ እኔ እግዚአብሔር ነኝ ይላል። ይህንን አድርጎም የአይሁዳውያን ሕዝቦች መዋጋት ይጀምራል። በተጨማሪም ያመልኩት ዘንድ ያልፈቀዱትን ያጠቃል። መሐላውም በፈረሰ ጊዜ ለእስራኤል ከባድ ጊዜ ይሆናል። አይሁዳውያኑም በከባድ መከራ ውስጥ ይወድቃሉ። ብዙዎችም ለመኖር ሲሉ ለመሸሽ ይሞክራሉ። በዚህ ጊዜ እንኳ እግዚአብሔር ልጆችን አይረሳም። ራእይ ምዕራፍ 12 ከ13 እስከ 14 እንደዚህ ይላል። ዘንዶ ወደ ምድር እንደ ተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ሴቲቱም በበረሃ ወደ ተዘጋጀላት ስፍራ በራ መሄድ እንድትችል ሁለት የታላቅ ንስር ክንፎች ተሰጣት። ይህም የሆነው በዚያ ከእባቡ ፊት ርቃ ለአንድ ዘመን ለዘመናትና ለዘመን እኩሌታ በእንክብካቤ እንድትኖር ነው። ይሄ ጥቅስ ምን እንደሚፈጠር ስዕላዊ ሐሳብ ይሰጠናል። ሴቲቱ እስራኤል ስትሆን፣ ድራጎን ደግሞ ሰይጣን ነው። እርሱም እስራኤልን ሊጎዳ ይሞክራል። እግዚአብሔር ግን የማምለጫ መንገድ ይሰጣታል። እርሱም ለሰባት ዓመታት ከግማሽ ይከልላታል። ይሄ ስምምነትም እስራኤል አደጋ ላይ መሆኗን የሚያመለክት ነው። ምንም እንኳ ሐሳዊ መሲህ እስራኤልን ለማጥፋት ቢሞክርም እግዚአብሔር ግን ቃሉን በመጠበቅ እስራኤልን ይታደጋታል። ይህን ስምምነት በመጨረሻ ዘመን ከሚደረጉ ትልቅ ታሪክ ውስጥ ነው። በተጨማሪም ይህ ሐሳዊ መሲህ ማን እንደሆነ የሚያሳየውና ምን ያህል እስራኤልን መከራ እንደሚያገኛት ያመለክታል። ስድስተኛ፣ 144000 የታተሙ እስራኤላውያን። በዮሐንስ ራእይ ላይ ከሁሉም የእስራኤል ነገዶች የተውጣጡ 144000 ሰዎችን እናገኛለን። እነዚህ በመከራው ዘመን ትልቅ ድርሻና ሥራ አላቸው። እነማናቸው? እንዴት ተመረጡ? የሚለውን ማወቅ በእስራኤል ላይ ያለውን የእግዚአብሔርን ዕቅድ እንድንረዳ ያስችለናል። ራእይ ምዕራፍ 7 ቁጥር 4፣ የታተሙትንም ቁጥር ሰማሁ፣ እነርሱም ከእስራኤል ነገዶች ሁሉ 144 ሺ ነበሩ። ይሄ ጥቅስ በእግዚአብሔር ስለታተሙ 144 ሺ ሰዎች ይነግረናል። ይሄ ማህተም ማለት እግዚአብሔር የሚጠብቃቸው መሆኑን የሚያመለክትና የእርሱ መሆናቸውን የሚገልጽ ነው። እነዚህ ሰዎች ከ12ቱ ነገድ እስራኤል የተውጣጡ ናቸው፣ የተመረጡ ናቸው። ከእያንዳንዱም ነገድ 12 ሺ ሰዎች ተመርጠዋል። ይሄ ቁጥር እግዚአብሔር ለሕዝቡ ያለውን የተሟላና ትክክለኛ ዕቅድ የሚያሳይ ነው። እነዚህ ሰዎች ይህንን ማህተም የተቀበሉት በዚያ የታላቁ መከራና የፍርድ ቀን ቢሆን፣ እግዚአብሔር ግን ለእነዚህ ሰዎች የተለየ ከለላ ወይም ጥበቃ እንደሚያደርግላቸው ማለት ነው። በእነርሱ ላይ ያለው ማህተም በዚያ ከባድ ጊዜ በደህንነት እንዲቆዩ ያደርጋቸዋል። ራእይ 14 ቁጥር 1 ከዚህ በኋላ አየሁ፣ እነሆ በጉ በጽዮን ተራራ ላይ ቆሞ ነበር ከነርሱም ጋር የእርሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸውን 144000 ሰዎች ነበሩ። በመጨረሻም እነዚህ 144000 ሰዎች ምን አይነት ሰዎች እንደሆኑ ሲናገር ራይ 14 ከ4 እስከ 5 እንደዚህ ይላል። እነዚህ ራሳቸውም በሴቶች ያላረክሱ ናቸው ራሳቸውን በንጽህና ጠብቀዋልና በጉ ወደሚሄድበት ሁሉ ይከተሉታል። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች መካከል የተዋጁ ናቸው። በአፋቸው ምንም አይነት ውሸት አልተገኘም፣ ነቀፋም የለባቸው። ይህ በማህተም በደህንነት ውስጥ የሚቆዩ መሆናቸውን ብቻ አይደለም የሚያሳየው እግዚአብሔርን ለመከተል ያላቸውን ቃል ኪዳንና ታማኝነታቸውን ጭምር እንጂ። ይሄ ብዙ ሰዎች እንኳን ከእውነተኛው አምላክ ፊታቸውን መልሰው የውሸት አምላክን ማምለክ በሚጀምሩበት ጊዜ እነዚህ ሰዎች ግን በእግዚአብሔር ፊት ጸንተው ይቆማሉ። በራይ ምዕራፍ 14 ከ4 እስከ 5 እንደተመለከትነው እነዚህ 144000 ሰዎች እውነተኛና ንጹህ መሆናቸውንና የሺህ ዓመቱ መንግስት በሰላም የተሞላ መሆኑን ያስገነዝበናል። ኢየሱስም መንግስቱን ከኢየሩሳሌም ያደርጋል። እስራኤልም የእውነቱ ልብ ትሆናለች። ኢሳይያስ፣ ዘካርያስ፣ ሕዝቅኤል ስለ መጪው ዘመን ኃያልና ተስፋ የተሞላ ምስልን በትንቢት አካፈሉን። እናም በኢየሱስ የምናምን ከሆነ በቀጣዩ ጊዜ ቃል ኪዳኖቹ ሲሟሉ መመልከት እንችላለን። የእግዚአብሔርም ዕቅድ ዓለምን ትክክል ያደርጋታል። የሺ ዓመቱ ዕቅድ የእግዚአብሔርን ለእስራኤል ያለውን ዕቅድ ያሳየናል። በእርግጥም እንደገና ገና እስራኤል እንደ አገር የተመሠረተችበትና ህዝቦቿም ወደ ምድራቸው የሰፈሩበት ምክንያት ከመጽሐፍ ቅዱስ ትንቢቶች ጋር የሚጓዝ ምልክት ነው። ውድ የአሳፍ ቲዩብ ተከታታዮች እግዚአብሔር ለእስራኤል ያለውን ጥበቃ እንዲሁም ደግሞ የተስፋ ቃሉን እንዴት እንደሚጠብቅ ተመልክተናል። እስራኤል በዚህ ዘመን በብዙ ጠላቶቿ ተገባ እናያታለን። ነገር ግን ልትጠፋ ያልቻለችበትን ምክንያት ከእግዚአብሔር ቃል መሰረት ትንቢቶችንና ጌታችን ኢየሱስ ክርስቶስ የተናገራቸውን ወደ እናንተ ይዘን ቀርበን ነበር። ብዙ እንደተማራችሁበት ተስፋ እናደርጋለን። ኢየሱስ ክርስቶስ እስከሚመጣ ድረስ ወይም እኛ ወደ እርሱ እስከምንሄድ ድረስ በታማኝነትና በንጽህና በፊቱ በቤቱ እንድንመላለስ የዛሬ መልእክታችን ነው። ጸጋ ይብዛላችሁ።